የሀገር እድገትና መሰረት መሳሪያ ለሆነው ትምህርት ተቀራርቦ መወያየትና በጋራ በመስራት ውጤታማ ማድረግ ተገቢ ስለመሆኑ ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ በየትምህርት ቤቶች ሲካሄድ የነበረው የመምህራን ውይይት በከተማ አቀፍ መድረክ ተጠናቋል። አዲሱ ዳዊት። የአዲስ አበባ ከተማ አስተዳደር ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ሀሳብ ከመምህራን ጋር ውይይት አካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ መምህራን፣ የትምህርት ቢሮ ኃላፊዎችና ጥሪ የተደረገላቸው እንግዶችም ታድመዋል። የመምህራን የዘወትር ጥያቄ የሆነው የቤት ባለቤትነት ጉዳይ ደግሞ በቀጣይ እንደ ከተማ በልዩ ትኩረት ሊታይ የሚገባው ቢሆን መልካም ስለመሆኑ አነስተዋል። ለተነሳው ጥያቄ ምላሽ የሰጡት ከንቲባ አዳነች አቤቤ ቤት ለመምህራን ወሳኝ መሆኑን ከተማ አስተዳደሩ ይረዳል። በዚህም መሰረት በተቻለ አቅም ጥያቄውን ለመመለስ እየተሰራ ይገኛል ብለዋል። ቤት ለመምህራን መስሪያ ቤቱ ጭምር ነው፣ የጋራ ጉዳይ ነው ያለን፣ ነው ያስፈልጋቸዋል። እኔ እስከማውቀው ድረስ አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው ሁለት ሺ አስራ አራት ዓመተ ምሕረት ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ሶ ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋር ኦልሞስት ሁለት አመት የፈጀ ኒጎሽሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ መቶ ሀያ ቢሊየን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጆች ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። 25 ፐርሰንት እንዴት ይሟላ የሚለውን እናንተም ስሩ፣ እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። ጥቅማ ጥቅምን ጨምሮ የሕክምና አገልግሎት መምህራን የምናገኝበት እድል ቢመቻች የሚል ሀሳብም በመምህራን ተነስቷል። በተለይ የመምህራን ሆስፒታል በተገባው ቃል መሰረት ቢገነባና መምህራን ያለን ኢኮኖሚያዊ አቅም ታይቶ የጤና መድህን ተጠቃሚ ብንሆን የሚል ሀሳብ በመድረኩ ተነስቷል። ለተነሳው ሀሳብ ምላሽ የሰጡት ከንቲባ በተለይ ለሆስፒታሉ ግንባታ ከተማ አስተዳደሩ ቦታና 50 ሚሊዮን ብር እንደሰጠ ተናግረው በቀጣይ በጋራ በመስራት እውን የሚሆንበትን እድል መፍጠር ይገባል ብለዋል። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል፣ ህንፃን ገንባ ስትሉ አመላልሰናቸዋል? እንዴ ወሰን እኮ ወዲያው ወዲያው ተቀብለን ነው የወሰንነው። መምህራን ማህበር መጡ ተነጋግር በሚቀጥለው ውሳኔን ያስተላለፍ ነው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው። ከሊዝ ነፃ ነው ብቻ ሳይሆን ሰላሳ ሚሊየን ነበር ያን ያልኩት፣ ግን የሰጠነው ሀምሳ ሚሊየን ነው። ጨምረን ነው የሰጠነው። አላጎደልንም፣ ቃላችንን ጠብቀን ነው አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም በጋራ ተባብረን እንጨርሰው። የጤና መድን አዲስ አበባ ላይ ለየት የተባለ ሁኔታ መታየት ሊኖርበት ይችላል። ከሴክተሩ ጋር አልተነጋገርንም። እኔው እናንተ ምን ያክል እንደምትችሉ እንደ መንግስትኛ፣ ደግሞ ከእናንተ ምናል እንደምንችል ሆስፒታላችሁ፣ እስከሚደርስ ድረስ እንዴት አድርገን ነው የመምህራኑን ህክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣቸዋለን። የትምህርት ስራ ተቀራርቦ መወያየትንና በጋራ መስራትን የሚጠይቅ ነው ያሉት ከንቲባዋ መስተካከል ለሚገባቸው ጉዳዮችም ደረጃ በደረጃ መፍትሄ ለመስጠት ይሰራል ሲሉ ገልጸዋል። እንግዲህ ይህ ውይይት እዚህ የሚያበቃ አይደለም። እዚህ የሚያበቃ ሳይሆን እንደ ሀገርም የምንወያይበት ውይይት መድረክ አለን። ከነኚህ ውይይት መድረኮቻችን ተነስተን እናቅዳለን። ከዚህ ካነሳናቸው ውስጥ መመለስ የምንችላቸው መመለስ የማንችላቸው ጊዜ የሚጠብቁ አሁን በአጭር ጊዜ የሚመለሱ በመካከለኛ ጊዜ እና በዘላቂነት ደግሞ ከመሰረቱ መመለስ ያለባቸው የምንላቸውን በደንብ በዝርዝር ለይተን በያላችሁበት እንድታውቁትም ጭምር እናደርጋለን። አፈጻጸማችንን ደግሞ በተግባር እንደዚ አይነት መድረክ ፈጥረን እንወያያለን።